ያለ ልክ። ድርሰት ትዕግስት ተስፋይ። ያለ ልክ። ይህ ልጅ ምንድን ነው የሚቸከቸከው? እስኪ ላንብበው። ኑዛዜ? የምን ኑዛዜ ነው? ስህተትን ማጣፊያ ሌላ ስህተት። ጽጌና ጸደይን የስህተቴ ማጣፊያዎች አድርጌያቸዋለሁ። ይሄ ልጅ ሌላ ጦስ ሊያመጣብኝ ነው እንዴ? ሰለሞን፣ ምንድን ነው አጀንዳይን ነው እጅ ላይ የማየው? አስቀምጠው አስቀምጠው። ቅዱስ መጽሐፍ መስሎኝ ነው ያነሳሁት። ርኩሰቴን ነው የጻፍኩት። አምጠው። እዩኤል ምን ጀመርክ ደግሞ? አነበብከው? አንብበዋል። ይህን ያህል የደነገጥከው፣ የጻፍከው ምን ቢሆን? ምንም ኑዛዜ ስህተት ምናምን ይላል። አሁንም ሌላ መዘዝ እንዳታመጣብኝ፣ ያመጣብኝንም ማስተካከል ከብዶኛል። አውቃለሁ፣ አውቃለሁ ችግር ውስጥ እንደከተትኩ። ግን ራሴው አስወጣሃለሁ ደግመህ ካልከተትከኝ። ለጊዜው ይበቃኛል። ቀኝ እጄ የነበረውን ማሽን በአንተ ምክንያት አጥቼዋለሁ። አንድ እጄን አጥቻለሁ። የምደግመው ደግሞ የለኝም። እኔም እሱን አልፈልግም ለእኔ ለሌባ ወንድም ስትል እንዳልታሰር በካሳነት የሰጠኸውን ማሽን በየትኛውም መንገድ እንደምተካው እንድታውቅልኝ ነው። እኔ ደግሞ እንድታውቅልኝ የምፈልገው ስላለፈው ሳይሆን ስለ ወደፊቱ እንድታሰብ። አለፈ ብዬ እንደ ቀላል የምትዋ አይምሰልህ። ስራ ፈተህ ቤት መቀመጥህ ራሱ ያንገበግበኛል። ማሽኑ ውድ ነው፣ በቀላሉ ሰርተ እንደማተካው እወቅ። ኬት እንደመጣ የማላቀውን ገንዘብ በቀን በቀን ለእኔ መስጠትን አቁምና የራስን ሕይወት ቀጥል። ያንተ ህይወት ቆሞ ኔ የሚቀጥል ህይወት የለኝም ትንንሽ ብር ስለ ሰጠከኝም አደለ ይልቅ አንተ ተቃየር ከስርቆት ወጥተህ ጤናማ ህይወት ኖረ አሳየ በጥፋተኝነት ስሜት ራስ ላይ መጥፎ ነገር አድርገህ አጣሃለሁ የሚል ስጋት ውስጥ ስለ ከተትከኝ ደስ እንዲልህ ነበረ ስቀበል የነበረው ሲያንስህ ነው ሲያንስህ ነው ታዲያ ምን ችግር አለው አንደኛ ከየት እንደምታመጣው አለማወቄ ነው ችግሩ ምን እንደምትሰራ እንኳን አላውቅም ብታውቅ ልንተናነቅ ከዚህ በኋላ የአንተ ትናንሽ ብር ምንም እንደማይፈይድ እንታውቅ እፈልጋለሁ። ትልቅ ገንዘብ አግኝቼ ማሽንህን ተክቼ ወደ ስርዓት መለሳል። ከየት ነው የምታገኘው? እዩኤል፣ አንተን እኮ ነው የማናግረው። ይህንን ብር ከየት ነው የምታመጣው? አንቺ ጸዲ ይሄ ምንድነው ሰሞኑ? ምን ነው እያማሩ መውጣት አብዝተሻል። ለዛውም ሙሽራ መስለሽ። ሙሽራው ተገኝቶ ነዋ። እኔ አላምንም? አንቺ እኮ ማለት ለእኔ ልክ እንደ እህት ነሽ። ምን ዋሽቼሽ አውቅና ነው? የእናትሽ ሆቴል ለስራ የተቀጠርኩ አንዲት ሴት ብቻ ነው። በሞቴ እንደዛ ትበይ። ታዲያ ምን አስደበቀሽ? ይሄው ነገርኩሽ አይደል። ለመሆኑ ስንት ጊዜ ሆናችሁ አንድ ሶስት ወር አካባቢ ሆኖናል። ም ይህን ሁሉ ጊዜ እኔ ሳላውቅ ፍቅር በሰልሳ ይል አደባባይ ኳለ ምች መተዋል ብሎ እንጂ የመጀመሪያው ቀን ነው እኔ ልነግርሽ የፈለግኩት። ስለዚህ ምችነቴን አምነሽበታል ማለት? አረ እኔ እንደዛ አላልኩም። እሱ ያለኝ ነ የነገርኩሽ፣ ጸዲ እናንተ ሆቴል ካሸሪ መቀጠሪያ ያስተዋውቀን እንጂ እስካሁን እንደ ታናሽ እህቴ ነበር የማይሽ። አሁንስ ምናልባት ያልነገርሽኝ አንቺ እንደዛ ስለማታኝ ይሆናል። እንዴት እንደዚህ ትያለሽ? ልጅ የሚያድገው በብር ብቻ ከሚመስላት እናቴ ይልቅ አንቺን እንደምቀርብ ታውቂያለሽ። እታይታይ እናትሽን እንደዛት በይ። ዞሮ ዞሮ የምትለፋው ላንቻረ ብር ማከማቸት ብቻ ይመስለኛል። ግባ ብር በእጅ መስጠት ሞቷ እኮ ነው። እንዳተበላሽባት ነው። እስኪ ተይኝ። ጓደኛ የለኝ ምን የለኝ ከዚህ ብቸኝነት እንኳን ወጣሁት ባንቺ ነው። እሺ፣ ተሳልቅ እሺ። እኔ እኮ እንደ እህትም እንደ ጓደኛም የመቆጣት መብት አለኝ። አረ አለሽ፣ ተሳስቻለሁ። ሁሉንም ነገር ስለምንመካከር ለምን አልነገርሽኝም ብዬ እንጂ ጓደኛ መያዝሽ ስህተት ሆኖ አይደለም። ስለዚህ አልተቀየምሽኝም ሽኝም እኔ እኮ ልነግርሽ ነበር። ያው እሱ ግን አልተቀየምሽኝም አይደለ? ኧረ በጭራሽ። ፍቅራችን ይብሰል ማለቱ ለበሳልነቱ አንድ ምልክት ነው። እና ጎድሾ ሰለውቀ ያው ይብሰል ስላለኝ ነበር። አሁን ግን በሰለ ለዚያውም በሶስት ወር አስተዋውቅሻለሁ። እሺ፣ እሺ፣ ልሙት አፋልግኝ። ማስታወቂያ ላስነግርህ ሁሉ ነበር የኔ ጠፋው ብሻል አይደል? እንዴት ነሽ? ደህና ለመሆን አጠገቤ መሆን እንዳለብህ አታውቅም። እህትህን ማሳክም ስላለብህ ነው እንጂ ናፍቆትን መቋቋም አልቻልኩም ነበር። እኔ ስዮ ይመስልሻል? በአንድ በኩል የህትህምም በሌላ በኩል ናፍቆትሽ በጭንቀት ነፍሴን ሊያወጡት ነበር። ነፍስ ነፍሴ ናት፣ ትታግሳሃለሁ። ስልክን እያጠፋ የምትጠፋውን ነገር ብቻ ተውልኝ። ምንም ነገር ተውበይኝ፣ እተውልሽ ነበር። ግን ለእህቴ ሕክምና ብዬ የገባሁት ብድር መውጫ መግቢያ አሳጥቶኛል። በቃ ከነሱ ለመሸሽ ስል ነው ስልኬን የማጠፋው። ለሱ መፍትሄ እንፈልጋለን እዩ። እህት ግን ተሻላት? እድሜ ላንቺ እንጂ በሰጠሽኝ ገንዘብ ታከመች። ለቀዶ ጥገና ሕክምናዋ ግን ብዙ ገንዘብ ያስፈልገኛል። እንኳን ይሄንን ብችል አለምን በእጃ አስጨብጠ ነበር። ጭንቀት እኮ ጭንቀቴ ነው። እህትን ብጠይቃት ደግሞ በጣም ደስ ይላል። እኔስ ደስ አይለኝም። ደስ አይለኝም ማለት እሷ በዚያ ሁኔታ ሆና ሰው ቢያት ደስ አይላትም። ይሄን ደግሞ ከዚህ በፊትም ነግረሽ አለው እሱ ሳው ነግረኛል እንደው ያው ነገሩን አልኩ እንጂ ግድ የለም ፈቃደኛ ስትሆን አያታለሁ ስለ ተረዳሽኝ አመሰግናለሁ የኔ ሀሳቢ ጽግዬ ወዬ እዩዬ ወይኔ አጠራርሽ ታውቂያለሽ አይደል ስሜን የምወደው አንቺ ስትጠሪው እንደሆነ ከተወለድኩ ያልተጠራሁበት ነው የሚመስለኝ። እኮ አትቀልዳ፣ ፍቅሬን አንቺን ሳይንስ ጽጌ፣ ያልቀልድኩ እንዴ አትበል። መቼም አይነሳም ጸሎቴ። ምን ሆንና አንቺን የዘላለሜ እንዲያደርግሽ አይደል? አሁን እኮ የመኖሬን ምክንያት ነሽ። የምሬን ነው ዩ የምሬን ነው። ህይወት የምታምረው ከአንቺ በኩል ሳያት ብቻ ነው። ግን ምን ዋጋ አለው? ምን ነው ይኔ ፍቅር፣ አስቸገርኩሽ አስቸግር ኳት፣ ብለህ መጨነቅ የለብህም። ችግሮቼ ይጠራራሉ ይደዋወላሉ መሰለኝ፣ አንዱን አለፍኩ ስል በአንዱ ይተካል። ምን ነው አዲስ የተፈጠረ ነገር አለ እንዴ? ምን? እባክሽ ሁልጊዜም ችግር ማውራቱ እኮ ያሳቅቃል። ዩ፣ የኔ ልሳቀቅል? አረ ጠላትሽን፣ ጠላትሽን። እንዴ ጠላትሽን። ጽጌ እጅሽ ላይ እኮ ቢኖር እንደምትሰጭኝ አውቃለሁ፣ ግን እሱን ካወክ በቂ ነው። እይይ ሳልነግርህ አክስቴ እኮ እስከ መቼ ነው በስልክ ብቻ? በአካል ማስተዋወቅኝ እንጂ እያለችኝ እኮ ነው። ያው ስትጨነቅ፣ እዜ እኮ ሀሳብን ለማስቀየር ብዬ ነው። ምን ነው ምን ሀሳብ ይቀየራል ብለሽ ነው? ያለውበት ሁኔታ ያው ታውቂዋለሽ አደለ። ባዶ እጄን እንዴት ስቤት ሽስ ቢሆን መጣለሁ። እሷ አሳስበህን ያለውልህ ለትንሽ ነገር እንኳን አቅም ልጣ፣ ደግሞ አንቺስ ብትሆኝ ብዙ ነገር አድርገሽ አሁን ደግሞ ብቻ ይከብዳል። ተይው፣ ምንም ምንም የሚከብድ ነገር የለውም። አንቺን ባይከብድሽ ኔን ይከብደኛላ። ላደረግሽልኝ ነገር ራሱ በምናፌ እንደማመሰግንሽ ገና ቃላት እንኳን የሉኝም። አንቺ ግን የራስን ሰው ለማመስገን አፍ አያስፈልግም። ሱሱ እምትሽን ነው አፍ የሚያስፈልገው እንደዚህ ለመሳብ መሆን አለበት። አንተ ጸዲሞች አስከፍተሽኛል፣ ይ ምን አጠፋው? አስቸኳይ ነው ያልኩሽን ገንዘብ ዝም አልሽኝ እኮ እኔ ማለቴ በቃ አንቺ ያው መቼም እንደዛ አይነት ትልቅ ድርጅት ማለት ትልቅ ሆቴል ስላላችሁ አታጪም ብዬ ነው ያሰብኩት እንጂ ከከበደሽ ምን አደርጋለሁ። የከበደኝ ምን ምክንያት ሰጥቼ እናቴን እንደምጠይቃት ነው። ቀላሉ ነገር ነው የከበደሽ ማ? ከልብሽ ድርሽ መስሎኝ ነበር። ግን አትጠራጠር፣ ከልቤ ነው የማፈቅርሽ። ቢሆንማ ጭንቀቴን ተረድተሽ የሆነ ነገር ታደርጊልኝ ነበር። አደርጋለሁ። ከበደኝ አልሽ እኮ ጸዲ እንድትጨነቅም እንድትከፋም ስለማልፈልግ ብቻ የሆነ ማድረግ ያለብኝ ነገር አደርጋል። ምን እሱን? ለእኔ እርግጠኛ ነሽ? እርግጠኛ ነሽ? እኔ ቆንጆ፣ የወንድሜ ጤና በአንቺ እጅ ነው። ጠብቅሻለሁ። እሺ እዩዬ። ወይዬ። እኔ ፍቅር፣ ታውቂያለሽ አይደል? ስሜ በአንቺ አፍ ስጠራ እንደሚያምር፣ አጠራርሽ እኮ ሁሌ አዲስ ነው የሚሆንብኝ። እኔ ለሁሉ ነገር አዲስ ነኝ ፍቅርን የጀመርኩት በአንተ ነው። የምትጨርሽው በኔ ይሆናል። የኔ ቆንጆ ደስታይ። ደግሞ የአንገት ሀብልሽ እንዴት ነው የሚያምረው? ያምራል። የእናቴ ስጦታ ነው። ታይ እንጂ እኔም በጣም ነው የምወደው። ከእኔ በላይ ጫፍህም አይደርስም። የምትወጂኝ ያልከው ከሆነ በምትወጁ ነገር ቃል ግቢልኝ። እናቴ ትሙት አራት ግዳያት እንደ እሷን ለመግደል ከጨንከልሽ እኔ ላይማ ነገለ ይኸው ይኸው በፍቅር ገደልሽኝ እኮ ይልቅ ስትናፍቅኝ ስትናፍቅኝ እንድዳብሰው የአንገትሽን አብል አንገቴ ላይ አድርገው እናቴ አትወጂኝም ማለት ነው ተው በቃ ውሰደው ውሰደው ውሰደው ከአንተ የሚበልጥብኝ ምንም ነገር የእኔ ፍቅር ለወስዶ እኮ አይደለም ስትናፍቅኝ ስትናፍቅኝ እንዳብሽ መልስልሻለሁ ነገ ደግሞ ወንድምህን ታሳክመዋለህ ያኔ እኔም ከጭንቀቴ ይታክማለሁ ሁለታችንም አዳንሽን ማለት አይደለም የኔ አዳኝ፣ አንተ ደግሞ አንተ ደግሞ አዳኝ እኮ ነህ። ማለት ፍቅር አድኖ ይዞኝ የለ እንደዛ በኛ ለምን ነበር የፈለከኝ ወንድሜ ይቅርበለኝ በለኝ ይቅር በለኝ ምን ሆናል ከግሬ ላይ ተነሳ ከዚህ በፊትም ጠይቄአለሁ አሁንም እጠይቀሃለሁ ከልብህ ይቅርበለኝ እሺ ከግሬ ላይ ተነሳ አልኩ እኮ እኔ ቅርታ አድርጌልህ ይቅርታ ካደረክልኝ ይሄን ብር ተቀበለኝ እንካ እንካ እና ማሽንን ተካ ኬታ መጣ ዝም ብለህ ብቻ ተቀበለኝ ዝም ብለ ደግሞ ምን ችግር ይዘብኝ ልትመጣ ይሆን አሁንም ሌላ ስትል አንተን የሚጎዳ ነገር አላደረግኩም። የሚቀበል ኬት እንዳመጣው ሳውቅ ብቻ ነው፣ አለበለዚያ እንዳታስብ ወንድሜ። ነገርኩ። አንቺ አጥፍቶ ጠፊ፣ እኔ ጽጌ፣ ስልኬን አጥፍቼ የጠፋው እኔ ነኝ። ታዲያ እንጂ ስምሽ ብቻ አይደለም ሁሉ ነገሮች ልዩ እኮ ነው። እኔስ አንድ አይነት መሆን ነበር የሚመርጠው ከማን ጋር ከኔ ጋር ገንጂ ጋር ሲቅርብኝ የማያመሳስለን ስንት ነገር አለ እኔ አንጀቴን የሚያቃጥለኝ ነገር አንቺ አንጀትሽን ይበላዋል እኔ ስቄ ያለፍኩት አንቺን ያስለቅስሻል በምንም አንገናኝም እኮ ይሄኔ ስልክሽን አስጠፍቶ አንቺን ያስጠፋሽ ጉዳይ እኔን ምንም ላይመስለኝ ይችላል እሺ አንቺ ፍቅረኛሽን ከቤተሰብ ጋር ልታስተዋውቂው በያሹ ቀጠሮ ባይገኝ ምንም አይመስልሽም ባይገኝ ስትይ ማ ፍቅረኛሽ እያልኩ ሽኮ ነው። እሺ መቅረቱን ይቅር ግን ተመልሶ ይመጣል ማለት ይበልጥ የምናደደው ልምጣ ቢል ነው። እዛው እንደ ቀረ ይቀራታል። ድጋሚ ላየው አረ ቼክ አላደርገው። እኔ ግን ቼክ ለማድረግ ሞክሬ ነበር። ምኑን ነው ቼክ የምታደርጊው? መቼ ስመጣለሁ ያለ ሰው ሲቀር ምን ሆኖ ቀረ ማለት ሽ አይቀርም። ነገርኩ ሽኮ። ምንም ይሁን ምን የቀረው ሞቶ እንኳን ቢሆን ይቀራልለው ከሞተ ምን ልታደርጊ ነው? ሲኦልም ከሆነ ሲኦል ገነትም ከሆነ ገነት ሂጂ፣ አፈላልጌ ይፈረዷለሁ። ያልሻቸው ቦታ ከተገኘማ ፍርዱን አግኝቷል ማለት እኮ ነው። ብቻ ዮኤል ምን ሆኖ ነው የቀረው ብዬ ደውዬለት ነበር። ከዛ የሆነ ምክንያት ሰጠሽ ሰጠሽና ይቀራልሹ ወይ ምክንያት ምክንያት ቢሰጠኝማ ጥሩ ነበር። አፍሮ በዛው ደብዛው ጠፋ። ወይ ጉድ ከሆነ ጥሩ ድምፁ ጠፋ እኮ ነው ምልሽ ጭራሽ እሺ መጀመሪያ ተናድጄ ስልኬን ዘጋው። በኋላ አክስቴ አክስትሽ በንዴት አበደች ሲቀጣጠል የነበረውን ንዴቴን አበረደች እንጂ እሱ አልተናደደች። ለምን ታውቃት? የለ መታገስ መጨረሻን ያሳምራል የምትለው ነገር አላት። ከዚህ በላይ ምን መጨረሻ አለ? በዛ ላይ እንደዚህ ሲያደርግሽ የመጀመሪያው አይደለም። ለነገሩ እሱ ሲፈልግ እንጂ እኔ ስፈልገው አግኝቼው መች አውቅና እኮ ለዛውም አንቺን ይፈልግ ከአንቺ የሚያገኘውን ጥቅማ አጠቀም ይፈልግ ምንም ባለየበት ሁኔታ ነው የምታገኝ። ይወደኛል እንደሷት በይ። ባላውቀውም ስለ እሱ ከነገርሽኝ ነገር አንጻር ለምን አለልም? በየጊዜው ገንዘብ የሚቀበልሽ ኤቴ ይሟራለሽ እንዴ? እህቱን ለማሳከም ነ ነግርሽ የለ ለህክምና ውጪው እንደሚበዛበት እሺ። የምሳ ግብዣውን መቅረቱን ቀረ ይሁን፣ አንቺም ይቀራልሹ፣ እሱም ይሁን ማወቅ የምፈልገው ምን አይነት አሳማኝ ምክንያት እንደሰጠሽ ብቻ ነው። ድምፁ ጠፋ እያልኩሽ ኮ ነው። ሁለት ቀን ስልኬን ሳጠፋ በአክስቴ ስልክ ይደውላል ብዬ ጠበቅኩ ጠበቅኩ፣ የለም። መልሼ ስልኬን ከፈትኩ፣ አሁንም ምንም የለም። ገላገለሻ በእናትሽ እንደዛት በይ። ለምን አልልም። አክስቴ ልጅ የላትም። የኔ እናት ደግሞ እኔን ስትወልድ ሕይወቷ አለፈ። ስለዚህ እኔ ወልጄ ማየትና ዘራችን ማስቀጠል የአክስቴ ትልቁ ምኞቷ ነው። እኔና ዮኤል እንደምንጋባ ነግሬ ተስፋ ሰጥቻታለሁ። ከእሱም ጋር ተጣላው ብላት ምን ሊሰማት እንደሚችል አስበሽ። የጀመርሻቸው የፍቅር ግንኙነቶች አልተሳኩም ማለት ሁሌ ያንቺ ጥፋት ነው ማለት አደለም። ሁሌ ሁሌ እኮ ነው፣ እስካሁን ፍቅረኛ ያልበረከተልሽ አያያዝ ስለማትች እኮ እንዳለችኝ ነው። ከዚህ በላይ እንዴት ትይዥው? በገዛ ጥፋቱ እንኳን አንቻረለሽ እንዴ? ቅርታ ይኸውልሽ አክስቴ፣ ወንድ ልጅን ባል የሚያደርገው መታገስ ነው፣ ታገሽ የሚል ግጻሴና ምክሯን ለመተግበር እየሞከርኩ ነው። እና ንዴቴን ትቼ ምን ሆኖ እንደቀረ ለማወቅ ወስኛለሁ። ምን ልበልሽ? እሺ በይኝ፣ እሺ እሺ በይኝ። የምን እሺ? ቀጥሎ የምጠይቅሽ ነዋ። ይኸውልሽ እኔ እንደ ላኩሽ ሳይሆን በራስሽ ተነሳሽነት አስመስለሽ እዩዌል እንድታናግሩ ይፈልጋሉ። የታውቂ፣ የታውቀኝ ስልኩን ሰጥሽና የጽጌ ጓደኛ ነኝ ብለሽ ታናግሪያለሽ። ራስሽ ለምን አታናግሪውም? ስጭቴ በርዶልኝ ስልኬን ከፍቼ ስደውል አያነሳም። ከሱም ብሶ አሁን በእኔ እንዳይብስ ታናግሪያለሽ። አታናግሪውም ወይ? ጉድ ደስ የሚለኝ ባላናገረው ነበር። አንቺን ደስ የሚልሽ ደግሞ ባልናገረውም እኮ እና በአንቺ በጓደኛ የደስታማ አልደራደርም። አመሰግናል ናት ምን ሆነ ነው? ምን ሳት ፍቼ ነው? ጸዲ ልክ አይደለሽም። ምንድን ነው የተፈጠረ ነገር አለ ልዩ። ከአንቺ የምደብቀው ነገር የለም። ድሙት ያታለሽ። ኧረ በእናትሽ የሆንሽውን ነገር ምን ሆነሽ ነው? ስልኩ አይሰራም፣ ያማ ይል ደጋግሜ ሞከርኩ ግን። እሺ አታልቅ እሺ። እንዲ ምን ይሆናል ብለሽ ነው የሆነውን ነገር። ስልኩ ሰርቶ ወይም አግኝቼው ሲነግረኝ ብቻ ነው የማውቀው። እሺ፣ እሺ፣ እሺ ቆይ እሺ፣ መጀመሪያ አንቺ ተረጋጊ። እንዴት ምኑን ተረጋጋሁት? እንዴት ልረጋጋ? እሺ ጸደይ፣ ተረጋጊ በእናትሽ። አንስተ ማውረድ ትችላለህ። ችግር የለም በኋላ አውረዋለሁ።

ከእሱ አልፎ እኔም እሷን ለማጽናናት በየጊዜው ከስራ እየወጣሁ ከአለቃይ ጋር እየተጣለው ሰላም አጥቻለሁ ጥሩ ሁኔታ ላይ አይዳለችም? የበለጠ መጥፎ የሚሆነው ደግሞ እኔ አብሬያት በሆን ነው ሄሎ መልሼ መልሼ ደው ችግር ውስጥ ነኝ ድረስ ልኝ እዩ ምን ሆነች ነው ምን ተፈጠረ ምንድን ነው ይሄ ሁሉ ፖሊስ እንዴ እንዴ ቀጥታ ወደኛ እኮ ነው የሚመጡት አረ አለቀኝማ አብራችኋለች እዩ እየሰማኸኝ ነው እሺ እሺ ቆይ እንዴ መልሼ ልደውልልሽ ምንድን ነው ነገሩ ምን አውቄ ምን ተፈጥሮ ነው ጸደይ ወይኔ ጉዴ እዩ እናቴ እኮ ልዩን ከሳት ነው። ልዩ ማን ናት? የኛ ሆቴል ሰራተኛ እና፣ አንቺ እንዲህ ያስደነገጥሽ ምንድን ነው እንዴ? እዚህ ምን ትሰራለች? ወንድሜ ተጠርጣሪ የሚያርፈው የት ነው እንዴ? እዩ፣ ፖሊስ ጣቢያ። ጥጌ ግን አንቺ ማለት ምን ምን ልሰሪ መተሽ ነው ዛሬ። አናገረ ሰው የለ ስለ እኔ ልታውረ። መቀጣጠራችሁን አውቃለሁ እኮ እንድታውሩ አላገኛትም። ጓደኛዬ ልዩ እኮ ናት የታሰረችው። እዩ እንዴት ነው ላገኛት የምችለው? ልዩ ቆይ ጸደይ በቃ እናትሽን አንቺ አግኛትና፣ ጽጌዴ አንቺ ደግሞ ፖሊሶቹ አናግራቸው። እኔ ልሂድ። ቆይ እንጂ የት ነው የምትሄደው? ልዩ ነው ያልሽ? አዎ ልዩ። አሁን እኮ አንቺም ልዩ ስትይ ግራ ገባኝ። የስም መገጣጠም ነው ወይስ፣ ኑ አብረን ሄደን እናናግራቸው። እዩ እንኳንም አገኘሁሽ። ይቅርታ ደንግጬ እኮ በደንብም ሰላም አላልኩም። ጽጌ ይባላለሁ፣ የኢዩኤል ፍቅረኛ ነኝ። ፍቅረኛ? ተዋራችሁ? ዛሬ ምን ነው ሁለታችሁም ደነገጣችሁ? ለነገሩ ሰው ታሰረ ሲባል ያስደናግጣል። እንደው ምን አረገች ብሎ ይሆን? ግን እንደው የጠረጠሯት የስራ ብር ጠፍቶ ወሰደች ተብላ ነበር። ነበር? ጉድ ፈላ እሷ እንደዚህ አይነት ስህተት እንደማትሰራ እርግጠኛ ነኝ። እርግጥ እሷ እንዳልነካች አውቃለሁ። በሉ እኔ ልሂድ በቃ። ወዴት? አትሂድ። የጽጌ ፍቅረኛ ጠፋ የተባለው ብርኩ ለአንተ። ጸደይ ምንድን ነው ነገሩ? ይሄ የአንቺ ፍቅረኛ ለእኔ ምን እንደነበረ ብጠይቂው ደስ ይለኛል። እሱ ይደርሳል። ቆይ የታሰረ ሰው አስቀምጠን ከታሰረችው ልዩና እዚህ ካለው ኢዩኤል ጋር በቀጥታ ይገናኛል። ይሄ ጉዳይ ወዴት ነው የሚያመራው? ምንድን ነው የምትዩ? ምንድነው? ምንድን ነው ዩል? ምኔ እንደሆነ እሱ ካልነገረሽ እኔ ልንገርሽ። እኔም ፍቅረኛው ነኝ። ምን? ሁለታችሁም አስረዳችኋለሁ። ቆይ አሁን ግን ይሄ ቦታው አይደለም። ወይኔ፣ ወይኔ፣ ወይኔ! እዩ እንዴት እንደዚህ ታደርገኛለህ? ልዩ እዚህ ፖሊስ ጣቢያ ያለችው እኮ እኔ ለአንተ በሰጠሁት ገንዘብ ሰርቀሻል ተብላ ነው። ይህን ሁሉ መስዋ ከፍዬ በእኔ ላይ ምንድን ነው? አረ ነገሩ ሁሉ ተምታታብኝ። የእኔ እዩ፣ ስለአንተ ነው የምሰራው። ይህን ለማውራት እኮ ቦታው አመቺ ስላልሆነ በቃ፣ ወይኔ ልሂድ። ወዴት ነው የምትሄደው? ያዙልኝ! ይሄ ሰው ሌባ ነው፣ ያዙልኝ! ምን ሆነሻል? ምን ሆነሻል ልዩ? አንቺንም እንኳን አስፈታሽ ኢዩኤልንም ፈቱት? እንዴ፣ ምን አውቅለታለሁ። አይ አንቺንም እንኳን አስፈታሽ ስቴ ነዋ። እኔም እኮ ከኢዩኤል ስርዓት ተፈትቻለሁ። በእርግጥ ፍቅሩ ብቻ አልነበርም የሚያሰረኝ የአክስቴ መታገዝ የሚል እስከምን ድረስ እንደሆነ የማይታወቅ ምክር ነበር የእኔም አለማስተዋል ጭምር አሳስረውኝ ነበር። ከዚህ ሁሉ ስርዓት ነው የተፈታሁት? አዝናለሁ ጓደኛ አንዳንዴ መጥፎ ፍጻሜ ራሱ የሆነ ጥሩ ጅማሬ ያጣው። ከዚህ በኋላ ምን አይነት ሰው መሆን እንዳለብኝ የማወቅ አዲስ ጅማሬ ላይ ነኝ። እንደፈረውት አልሆንሽም። ብታት ጸደይ እንዴት እንደምታሳዝን በጭራሽ መቀበል አልቻለችም። የጊዜ ጉዳይ ነው። እውነት ግን አንቺ ቆርጦልሽ ነው? ቆርጦልኛል ብዬ አልዋሽሽም። ይልቅስ ለችግሩ መውጫ እንጂ ወዶኝ እንዳልሆነ ገብቶኛል፣ ብለሽ ይሻለኛል። መቆየው ነበርኩ መቆየው ብቻ። ፖሊስ ጣቢያ መተህ ትጠይቀኛለህ ብዬ አልጠበኩም ነበር። ምን ላድርግ? አንዴውን ወንድማማቾች አድርጎናል። ይኸውልህ አንድ ስህተት በሌላ ስህተት ሊጣፋ አይችልም። አሁንማ አሁንማ የምትለኝ ሁሉ በደንብ ገባኝ። ሌብነት ተው ብልህ የሌባ ተቀባይ ሆነ ተርፎ ለነገሩ ሴትዮዋንም ሌባ ያደረግካት አንተነ ያልበደልኩት ማናል ማናል በአሁኑ ግን ከእስር ላድነህ አልቻልኩ ስለሚገባኝ የሚጠበቅብኝን ቅጣት እቀበላለሁ ቀሪ ዘመኔን ግን ስህተት በመደራረብ ሳይሆን ስህተቴን በማረም ለመኖር ቃል እገባለሁ አድርጎት ነው እመነኝ እኔን ከዚህ በኋላ ስህተቴን ሳበዛ ሳይሆን ስቀንስ ኖራለሁ። ኖረን ለማየት ያብቃና። አሜን፣ አሜን ወንድሜ። እናያለን። ያለ ልክ የሬዲዮ ድራማ የሰማችሁትን ይመስል ነበር። ድራማውን የተጫወቱላችሁ ህሊና ሲሳይ፣ ማስረሻ ገብረ ማርያም፣ ካሳውን ቦጋለ ሐና ብርሃኑና ትዕግስት ተስፋዬ ነበሩ። ያለ ልክ ድርሰት ትዕግስት ተስፋዬ። ያለ ልክ